ሽን አገኘሽ ምናምን ተብላል ነበር አየሽ ወፍ ዘራሽ አይደለም ቤተሰብ ያለ ልጅ ነኝ አንቺ ማብረሽ ነው የመጣሽ ተደራጅታችሁ ነው የመጣችሁት ቆይ ምን ፈልጋችሁ ነው የመጣችሁት የውልሽ ብሩክ ሲመጣ ያንን ወረቀት ለማን ለብሩክ ነው ለመድብን እሷ ይመለከተኝ የምን ወረቀት ነው በዘር የተዋረሰ ማህይምነት ስላለብሽ ድንጋርሽ ብሩክ ቤት ነው አልሸጠውም። ስለዚህ ይግባኝ ጠይቂያለሁ። ምንድን ነው የሚገባሽ? ቤቱ እንዳልተሸጠ ነገርሻቸው? አዎ። ምን ነው መናገር አልነበረብኝ? ምንድን ነው የሚሻልኝ? አንቺ ምን አይነት ማህይ የሆንሽ ሰው ነሽ? ምን ያህል ብደደቢ ነው ግን እንደዚህ ታረጊ ይሄ ስራሽም ያስገድል ይችላል። ዝና ቤቱ እስካሁን እንዳልተሸጠ ለማህሌት ነግሯት ነበረ። ዛሬ ላይ እሷ በፍጥነት ሄዳ በብሩኬ ላይ ክስ መስርታለች። በእርግጥ ብሩኬን ፍለጋ ወደ ቤት ሄደች። ቢሆንም ነገር ግን ብሩኬን በቀላሉ ልታገኘው ስላልቻለች ለቅድስት ይህንን ወረቀት ስጭልኝ በማለትም ሰታታለች። ሆኖም ቤቱ እንዳልተሸጠ የሰሙት ቤተሰቦችም እንዴት አድርጎ ምሳሌን አሳከማት የሚለው ግራ አጋብቷቸዋል። ብቻ በሁላቸውም ጥያቄ የፈጠረባቸው ቢሆንም በስከ መጨረሻ ማህሌት ይህንን ክስ መመስረቷ ግን ዋጋ እንደሚያስከፍላት በተለይ በብሩኬ ወንድም ዛቻና ማስፈራሪያ ደርሶባቸዋል። እስከ መጨረሻም የማህሌትንና የኤፍራታን ቤት ማየት እፈልጋለሁ በማለትም ወደ ቤታቸው አምርቷል። ማህሌት በበኩሏ ጉዳ ፈልቷል። ምክንያቱም በብሩኬ ላይ ክስ እንደመሰረተች የሰማው ዝና ዝና ምስጋናን እቀበላለው። ስትል በምትኮጉን ጉሩቧን አንቆ መከራዋን ሲያበላት ነበረ። እባክን ዝና ይቅርበለኝ፣ ተሳስቻለሁ በማለት ይቅርታ ብትጠይቀውም ለዚህ ስራሽ ሞት ይገባሻል በማለትም በስተ መጨረሻ ከባዱን ውሳኔ ወስኖባታል። ማህሌት ምን ላይ እናገኛታለን? እስኪ አብረን የምንከታተል ይሆናል። ምሳሌ ድራማ ክፍል 73 ምን አዲስ ነገር አለ? ብሩክ ወንድም መድብብ ከተቀላቀላቸው በኋላ የነብሩኬ ግሩፕ እጅግ በጣም አደገኛ እየሆነ መጥቷል። ማለትም ለዝናና ለማህሌት ፈታኙን ህይወት እያስተናገዱ ነው። እንግዲህ ዛሬ ላይ ሉላን ለማግኘት የማያስሰው ተራራ፣ የማይፈልገው ሸለቆ የለም። ነገር ግን ሉላን በቀላሉ ሊያገኛት አልቻለም። ማህሌትን ጓደኛ አድርጎ ከእሷ ጋራም ብዙ ነገሮች ማድረግ ቢችሉም ነገር ግን ማህሌትም ሊሳካላት አልቻለም። በእርግጥ እሷ ቤቱን ለማስገዛት ከዝና ጋራ ያላትን ቁርኝነት በከፍተኛ ሁኔታ ያጠበቀች ቢሆንም ነገር ግን ማህሌት በፍጹም ሊሳካላት አልቻለም። ታዲያ ዛሬ ላይ በማህሌት ፊቱን እየዞረባትና እየበለጠ እንደተለመደው በስድብ ያጠረግዳት ገብቷል። ሆኖም ዛሬ ላይ እንደዛው በፍለጋ ላይ ሳለ ይከታተላቸው ስለነበረ የብሩኬ ወንድም ምን ፈልጎ ነው በማለትም በተለይ ከሞገሴ ጋራ በተገናኙበት ወቅትም ሁኔታውን በግልጽ አስረድቶታል። ወንድ ልጅ አይደለህ እንዴ እንዴት ትፈራለህ? በማለትም ዝና በመጣበት በቦክስ ዘርሮትም ክፉኛ ተጎድቶ ነበረ። ታዲያ በዚህ እየተብሰለሰለና ራሱን መቆጣጠር የማይችልበት ደረጃ የደረሰው ዝና ምንም ማድረግ የማይችልበት ደረጃ መድረሱንም ተገንዝቧል። ቅድስትም የብሩኬ ወጥቶ መቅረት ክፉኛ አሳስቧታል። ምናልባትም እኔ ሽማግሌ ላክ ስላልኩት በዚህ ተደናግጦ ይሆን እንዴ ከቤት ወጥቶ የጠፋው ይህንን ማድረግ ስህተት ይሆን እያለችም ከራሷ ጋር እየተምሰለሰለች ትገኛለች። ሆኖም የብሩኬ ወንድምም ጉዳዩን ለፖሊስ ማሳወቅ ይኖርብኛል ካላንዳች ነገር እንዴት እንደዋዛ እንደወጣ ይቀራል? እያለም እሱም ለከፍተኛ ጭንቀት ተዳርጓል። ምሳሌ በበኩሏ አጎቷን ስላገኘች እጅግ በጣም ደስ ብሏታል። ሆኖም ከአጎቷ ጋራም አሁን እንደ አባት ብሩኬን ተክቶ እየተንከባከባት ይገኛል። ዛሬ ላይ ታዲያ ማህሌትና ኤፍራታ ግን ዋጋቸውን ማግኘት እንዳለባቸው በተለይ ደግሞ ብዙ በደል ስላደረሱበት ማህሌትና ኤፍራታ ወደፊትም እንደማይለቃቸው እየዛተባቸው ይገኛል። በሌላ በኩል ሞገሴም ያየውን ፈተና ስላዬ አሁን ላይ ዝና እየተከታተላቸው እንደሆነና በፍጹም ሊታኛላቸው እንዳልቻለም ለሉላ ነግሯታል። በእርግጥ ሉላም ይህንን አገር ትተን እስካልተሰደድን ድረስ በጭራሽ አይተኛልንም በማለትም ለሞገሴ እየነገረችው ነበረ። ማህሌትም ጥቅማነውና የምታሳድደው አሁን ላይ የብሩኬ ቤት እስካልተሸጠ ድረስ ክስ መመስረት አለብኝ በማለት ቆርጣ ተነስታለች። ታዲያ ይህንን ወረቀት ካጻፈች በኋላም የክስ ፋይሉን ለቅድስት ለመስጠት ወደ ቤት በምትመጣበት ሰዓት ገና በር ሲንኳኳ ብሩኬ ስለመሰላቸው እጅግ በጣም ደስ ነበር ያላቸው። ነገር ግን ያልጠበቁት እንግዳ ክስተት ከማህሌት በኩል የቤት ክስ ላይ መስርታ ወረቀት እንኪ፣ ለብሩኬ ሲመጣ ስጭው ማለቷ ለነቀደስ እግር አጋብቷቸዋል። ምክንያቱም ምሳሌ ውጭ ሀገር ድረስ የሄደችው የትኛው ቤት ተሽጦ ነው? እንዴትስ ሊሆን ይችላል? ብሩኬ ቤቱን አልሽጠውም ማለት ነው። ለማንኛውም አጠያቂ ጉዳይ ነው። ሁሉንም ወደፊት የምናየው ይሆናል በማለትም ሌላ አዲስ ክስተት ተፈጥሮባቸዋል። ዝናም ሉላን ካጣት እንግዲህ ሰንበት በት ብሏል። በቀላሉም ሊያገኛት ስላልቻለ አሁንም ማህሌትን ምን ማድረግ አለብኝ እያለ እሷን እንዳማካሪ ቢቀጥራትም ማህሌት ግን ስለ ሉላ ጉዳይ ለምን ተስፋ አትቆርጥም? በዙሪያ የከበቡ ሴቶች እያሉ እሷ ላይ ማፍጠጥህ ምን ማለት ነው? እያለች በዝና በኩል ያለውን ደካማ ጎን ለመጠቀም ብትሞክርም በፍጹም ማህሌት እየተሳካላት አይደለም። በምላሹ ከዝና የሚመለስላት ነገር እጅግ በሚያሳዝን ሁኔታ፣ ክብሯን በሚያዋርድ ሁኔታ ነበረ። በሌላ በኩል ዳጣም እንግዲህ ቤተሰቦቿን ካገኘች በኋላ አለባበስ ስታይሏ በሙሉ ተቀይሯል። ታዲያ ከቤተሰቦችሽ መካከል ማንን አገኘሽ፣ እነማንስ ምን አሉሽ የሚሉ ከቅድስትና ከምሳሌ ጥያቄዎች እየተከተሉላት ነው። ከቤተሰቦቿ መካከል ውሃ የምትባለው እህቷን እንደምትወዳትና ስለ እናቷ ግን ምንም አዲስ መረጃ እንደሌላትም እየነገረቻቸው ነው። ዳጣን፣ ንግግር ተከትሎ ምሳሌ እኔ ስህት እንደ ወንድም አን ይሆነኛል በማለትም እየጠየቀቻት ነበረ። ይህንን ተከትሎ ዳጣ እኔ ህት ሆንሻለሁ፣ ወንድም ደግሞ ቅድስት ትወልድልሻለች በማለትም ነግራታለች። ቅድስት እኮ ባሌላትም፣ ልጅ የሚወለደው ደግሞ ከባል ነው። እሱን ወደፊት የምታዩ ይሆናል በማለትም ዳጣ መልሳላታለች። እንግዲህ ምሳሌ በግልጽ ያልተገለጸላት የብሩኬና የቅድስት የፍቅር ግንኙነት ደንብ እየተረዳችሁም አይመስልም። ቅድስትም በብሩኬ ወጥቶ መቅረት ክፉኛ አሳስቧታል። ምን ሆኖ ይሆን እያለችን በጣም እየተጨናነቀች ነው። ወንድሙም ለብዙ ጊዜ እስር ቤት ቆይቶ አሁን ወንድሙን ማግኘት ሲችል፣ ነገር ግን በፍጹም ብሩኬን በቀላሉ ሊያገኘው አልቻለም። ስልክ በተደጋጋሚ ሞክረውለት ስልኩም እየሰራላቸው ስላልሆነ ብሩኬ በደህናው አይደለም በማለት ከፍተኛ ጭንቀት ተዳርገዋል። እነሱ ብቻ አይደሉም ጓደኛው ሞገሴስ ምን አግኝቶት ይሆን እያለ እሱም በበኩሉ በጣም እየተጨናነቀ ነው። ሁላም ስለ ዝና ዛሬ ላይ ለሞገሴ ስታጫውተው ነበረ። ማለትም ዝና በወንጀል እጁ የተጨማለቀ እያንዳንዱ ሀብት ያካበተውም በህገወጥ መንገድ ብዙ ወንጀሎችን እየሰራ በተለይ ደግሞ በህገወጥ ዙውር እጁ እንዳለበትም እየገለጸችለት ነበረ። ሞገሴም ራሱ በህገወጥ ገንዘብ እንዲሁ ማከማቸት እንደቻለና ና ጥሩ የሀብት ማማም እንደደረሰ ሲያጫውታት ነበር። ሆኖም በዚህ አእምሮ እረፍት እንደሌለውና በመጨረሻም ደግሞ ይህ ገንዘብ ታግዶ ዛሬ ላይ ባዶ እጁን እንደቀረም ሲያጫውታት ነበር። ዝና ግን አእምሮ ማሰቢያ የለውም አይደለም በህገ ወጥ ዙሪያ ይቅርና እኔ ላይስ ወንጀል ሲሰራ አይደል እንዴ የቆየው? ለማህሌት ቢነግራት በጣም ጥቂቱን ነው፣ እሱ ግን ከጀርባ ብዙ ነገር ይሰራል በማለትም እየገለጸችለት ነበረ። ማህሌትም በብሩኬ ላይ ቤቱን አገኛለሁ በሚል በከፈተችው ፋይል ዙሪያ ቅድስት ለብሩኬ ወንድም ለመናገር እጅግ በጣም ፈርታ ነበረ። ሆኖም ብዙ ስታምሰለስል ስታወጣ፣ ስታወርድ ቆይታ ነው እንግዲህ ጉዳዩን በግልጽ ልታስረዳው የቻለችው። አንድ ነገር ላስቸግር ነበር ጋሽ። አሁንም ማህሌት አልተኛችልንም። የብሩኬ ቤት እንዳልተሸጠና አሁን ማህሌት ፋይል ከፍታ ቤቴን አስመልሳለሁ እያለች ነው። ስለዚህ ጉዳይ ምን ትላለህ? ማህሌትንና ኤፍራታን አንድ ሊባሉ ይገባል፣ በማለትም ለብሩኬ ወንድም ነግረዋለች። ሆኖም የብሩኬ ወንድም እጅግ በጣም ተበሳጭቶ ነበረ። ወደሆኑ ከተቀመጠበት ተነስቶ የማህሌትንና የፍራታን መኖሪያ አድራሻ ታውቃላችሁ? በማለትም ጠይቋል። ሆኖም ዳጣ በስነ ስራ ታውቃለሁ፣ በማለት ለብሩኬ ወንድም ልታሳያቸውም ወስደዋለች። በነሱ ላይ ምን ሊፈጥር ይችላል? እንግዲህ የብሩኬ ወንድም መጥቶ እነሱን መቀላቀላቸው እጅግ በጣም ለነ ማህሌት አደገኛ እየሆነ መጥቷል። እነ ማህሌት ምንም ማድረግ የማይችሉበት ደረጃ ደርሰዋል። በእርግጥም ማህሌት ምንጊዜም ውርደት ነው። ዛሬም በከፍተኛ ሁኔታ ውርደቷን ተከናንባለች። ዝናም ከማህሌት ጋር ተገናኝቶ እሱ ስለ ሉላ ጉዳይ እየተምሰለሰለና ሉላን የሚያገኝበትን አቅጣጫ አንድ መፍትሄ አገኛለሁ በሚል ማህሌትን የቀረባት ሲሆን ማህሌት ግን የራሷን ጥቅም በማስላት ቤት የምታገኝበትን ሁኔታ እያመቻቸች ነው። ብሩኬ ቤት አልተሸጠም ብለኸኛ ላይ አይደለም ስለዚህ እኔም በብሩኬ ላይ ክስ መስርቻለሁ በሚል እንደ ጀብድ እያወራችሁ ነበረ። ማህሌት በበኩሏ እያሰበችው ከዝና ጀብድን አገኛለሁ በሚል ስሜት ነበር ይህንን የተናገረችው። እንዴት ቤቱ ድረስ ሄደሽ በግልጽ የተፈጠረውን ነገር ትናገር ያለሽ አንቺ ማለት ማህይም ነሽ እያለ እንደተለመደ በጣም አስጠሊታ የሆነ ስድብም እያነሳ ሲያሸክማት ነበር። በስተ መጨረሻም ማህሌትን እንቃ አድርጎ ይዟታል። እባክህን ዝና ልቀቀኝ፣ አትግደለኝ ቅርታ እያለችም እየተማጸነችው ነው። ዝና ግን በፍጹም አልሰማሽም ብሎ እያንገዳገዳት ይገኛል። እንግዲህ ማህሌትም የሞጣር ደርሳ ፈተናዋን እያየች ነው ማህሌት በእርግጥም የፍራታን ምክር ብትሰማ ኑሮ እዚህ ባልደረሰች። ዝና ምናልባትም ተጠቅሞ ይተፋሻል፣ አርፈች ተቀመጭ፣ ይህንን ሰው አትመኝው በማለት አስጠንቅቃት ነበረ። ነገር ግን ቤቴን ሳላገኝ ወደኋላ አልመለስም፣ ዝና ያለው ደግሞ እውነትም ይፈጸማል በማለት እንግዲህ እስከ መጨረሻው አምነው ነበር። ነገር ግን አሁን ስድቧን እያጠጣትና ሌሎች ወንዶች በሚደርስበት ጥቃትም እሷን የበቀል ጥግ እያሳያት ይገኛል እስከ መጨረሻም እንግዲህ የጠላት የጠላት ወዳጅ ነውና አብረን ተመካክረን ጠላቶቻችን እናጥቃ እየተባባሉት ማህሌት እና ዝና ይኸው እርስ በርሳቸው መበላላቱን ቀጥለውበታል። ብሩክ ወንድምም አፋቸውን ሊያስይዛቸው ወደ ቤታቸው አምርቷል። ምናልባትም ከቤት በሚሄድበት ሰዓት ከፍራታ ጋር ነው ሊገጣጠም የሚችለው፣ ምክንያቱም ማህሌትና ዝና አንድ ላይ እስከሆኑ ድረስ። ሆኖም ይህ ሰው ምን አዲስ ትዕይንት እያሳየን ይሆን? በሚቀጥለው ክፍል አብረን የምንከታተለው ይሆናል። ለዛሬ ምሳሌ ድራማ ክፍል 73 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ